ነውን ወሪያቲ ይውሽ እንዴ ከተስተላፉ ጭራሽ ከኔ ጋር ተጣልተው እንዲህ ዝም ብሎ በነፃነት ይንቀሳቀሳሉ። አይወስሽ ምሳሌ ይሄን ያለው አይውስ ፖሊስ ነው የሚጠራው እና ነግሬያቸዋለሁ። እደውላለሁ ደውላለሁ እደውላለሁ እንዳትጠጉን። ወይ ይውል ወይ ሰው ነው የምጠራው። አትጠጉኝ እቶሃለሁ ሊቶ ነው። ብሩኬ ከጠፋ ሶስት ቀን ሰነባብቷል። በዚህ የተጨናነቀችው ቅድስት ዛሬ ላይ ለማሌት እስከ መደወል ደረጃ ደርሳለች። ይህንን ተከትሎ ወይዘሮ ማሌት ዝናን ብሩኬ የት እንደሄደ አልሰማም ወይ፣ በሰራተኛው አማካኝነት ብሩክ ከቤት እንደሌለ ሰምቻለሁ በማለትም ዝናን ጠይቀዋለች። ዝናም እኔ ስለ ሞገሴ እንጂ ስለ ብሩኬ እኮ አይመለከተኝም በማለት እንደተለመደው በስድብ ያጠረግዳት ገብቷል። ታዲያ ዛሬ ላይ ሁለታቸው አሁንም ሉላን ፍለጋ አብረው እየተከታተሉና ነገሮችን ለማመቻቸት እያሰቡ ባሉበት ሰዓት ቅድስት ምሳሌን ይዛ ወደ መዝናኛ ቦታ ሄዳ ነበረ። ሆኖም እየተጫወቱ ባሉበት ሰዓት ግን የውልህ ምሳሌና ቅድስት መጡልህ እኮ፣ እነሱን አግተ ሚስትህን መደራደር ትችላለህ በማለት ማመለከተችው። ሆኖም እኔ ዝና እዚህ ያለው ማን ነው በነጻነት የሚንቀሳቀሰው በማለትም እንደተለመደው ጉራውን መቸርቸር ቀጥሎበታል ሆኖም በስከ መጨረሻ ሩጠው ፊት ለፊት ተገጣጥመዋል ማለትም ቅድስት ምሳሌን አትንኳትም ለፖሊስ እጠራለሁኝ አንዳችሁ አጠገቤ ድርሽ እንዳትሉ በማለትም ቅድስት ምሳሌን ይዛ በማስጠንቀቅ ላይ ናት ቅድስትና ምሳሌን ዝናና ማህሌት ያግቷት ይሆን ብቻ በተለይ ማህሌት ነገሩን እያጋጋለች ጠላቴ የምትላት ቅድስት ጋር ፊት ለፊት መገጣጠማቸው ምናልባትም ለቅድስትም ፈታኝ ነገር የገጠማት ይመስላል። ያው ምሳሌ በሞት የምትጠባበቃት ዛሬ ላይ ግን እንደ ልጅ እየቦረቀችና እየተጫወተችም ፊት ለፊት ተመልክታታለች። ምሳሌን ሁኔታ የማትወደው ማህሌት ፊት ለፊት ስታገኛትስ ምን ልታደርስባት ይችል ይሆን? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ። በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩ ምሳሌ ድራማ ክፍል ሰባ አንድ ምን አዲስ ነገር አለ? በባለፈው ክፍል የዝና አጋች ወይም ደግሞ እነ ሞገሴ ላይ ጥቃት ለማድረግ መደበው ሰው መካከል ዳጣ ልትሸውደው ችላለች። ማለትም ይህ ሰው እርቦት ስለነበረ ምግብ ገዝቷለት ልታሞኘው ችላለች። በስተ መጨረሻም ሰው ሞገሴ ሉላን ይዞ እንደተሰወረውና ሊደርስባቸው እንዳልቻለ ለዝና ነግሮት ነበረ። ዝና በጣም ነበር የተናደደበት። እንዴት እንደዚህ አይነት ስህተት ትሰራለ? ድሮም የሚጠብቅ ይህን ታውቅ ነበር በማለት ከግድግዳ ጋር አጋጭቶ ክፉኛ የሞጣር አድርሶ ነበር የመለሰው። ሆኖም በስተ መጨረሻ ደብድቦ መሬት ላይ ዘርሮ ሊጥለው ችሏል። ሌላ በኩል ብሩኬ ወጥቶ ከሰነበተ ሰንበት በት ብሏል። ምን ሆኖ ነው እያለችም ሌላ ጭንቀት ውስጥ ገብታለች። ምናልባትም ሌላ ሴት አጭቶ በዛው ገባ እንዴ እያለችን ብቻ ብዙ ነገር እያሰበች ነው። እንደዛ ከሆነ ደግሞ ሁለተኛ እንገናኝ ማለት ነው፣ ወይስ ደግሞ በህይወቱ ምን አይነት ክስተት አጋጠመው የሚል ብቻ ብዙ መላምት እየደረደረች ነው። በዚህ ምክንያት ልጁም ቢሆን አባዬ በደራው አይደለም ድንገት እንደወጣ ይቀራል እያለችም በስልክም ቢሆን በተደጋጋሚ ቢሞክሩለትም ብሩኬን ግን እንዲህ በቀላሉ ሊያገኟት አልቻሉም። ሞገሴና ሉላም አሁን ወደ ሌላ ቦታ ተደብቀው የራሳቸውን ዓለም እየቀጩ ነው። ማለትም በተለይ ዝና የማያገኛቸው እርግ ቦታ በመሆናቸው በጣም ደስ ብሏቸዋል። እንግዲህ በዚህ ሁኔታ አልሳካልህ ያለው ዝና ማህሌትም ቢሆን እኔና ዝና ግን ምን አይነት ነገር ቢገጥመን ነው የሄድንበት ሁሉ ምንም አንድም ነገር እየተሳካልን አይደለም፣ በማለትም ለኤፍራታ እየነገረቻት ነበረ። ታዲያ ኤፍራታም የዚህን ሰው ግንኙነት በወዲሁ ብትቋጩ ይሻላል እኔ የሚያዋጣሽ አይመስለኝም በማለትም አሁን ስጋቷን እየገለጸችላት ነው። ዛሬ ላይ ማህሌትን እንገናኝ በማለት አሁንም ሉላን በቀላሉ ሊያገኛት ስላልቻለ ሌላ ዘዴ ሰይዷል። ማለትም ትብላ ዝናን ጓደኛ አድርጋ እየተንከራተተች ያለችውን ማህሌትን አሁን ሌላ አጣብቅኝ ውስጥ ከቷታል። ማለትም ሞገሴ ወደ ታይላንድ ምሳሌን ይዞ በሚሄድበት ሰዓት ኮኬን ይዞ ስለነበረ ቤቱ ሊሸጥለት ስላልቻለ በዚህም ታግዶበታልና፣ አሁን ብትከራከሪ ተመልሶ ቤቱ ታገኘዋለች። ስለዚህ በፍጹም እንቅልፍ እንዳትተኝ በማለትም እየነገራት ነው። እሷም ካንተ በመጠጋቴ ምንኛ ደስ አለኝ፣ ብቻ በጣም ነው የምወድህ እያለችም እያደናነቀችለት ነው። እሱም እኔናንቺ ያገናኘን የስራ ጉዳይ እንጂ በሌላ በፍቅር እንዳታስቢው በማለት እንደተለመደው በስድብ እያሽከረክራት ገብቷል። ይህንን እየሰማችው ማህሌትን በደስታ ጨልላለች። ምክንያቱም ከአሁኑ ጀምሮ ቤቱን ታገኛለሽ ይጅና ክሰሺ ስላላት የወደፊት እቅዷን ብሩኬን ከሳ ቤቱን ማስመለስ እንደሆነም እቅድ አውጥታለች። ታዲያ ኤፍራታ በመሄድም እንኳን ደስ አለን፣ የብሩኬ ቤት እኮ አልተሸጠለትም። በምን ምክንያት? ምሳሌ በምን ታክማ መጣች? በጭራሽ እውነት አይመስልም። በማለትም ኤፍራታ እየሰማችውን ነገር ልታምናት አልፈለገችም እመኚኝ ውነቴ ሄድ ነው አለቻት። እንዴት ሊሆን ይችላል? እሱን በሌላ ጊዜ ላጫውትሽ እችላለሁ ነገር ግን ዛሬ ላይ ቤቱ አልተሸጠም ለየምልሽ በማለትም አስረዳቻት። ቅድስትም በተደጋጋሚ ብሩኬ ስልክ ላይ ሞክራ በፍጹም ልታገኘው ስላልቻለች ወደ ማዋሌት በመደወል ሺ ቤቱን ትቶ ከጠፋ ሰንበት በት ብሏል። በደህናው ነው? ስለ ብሩኬ ምን የምታውቂው ነገር አለ? በማለትም የማትወዳት ማሌት ጋር በመደወልም ያለውንና የተፈጠረውን ነገር ለማወቅ ስለፈለገችም እየጠየቀችዋት ነበረ። ወደ ስልኩን ስታነሳው ምን ፈልገሽ ደወልሽ? እያለችም እንደተለመደው በስድብ ታሳድዳት ገብቷል። ሆኖም ባሌን ከቀማሽኝ በኋላ ዛሬ ደግሞ መደወልሽ ምን አይነት ድፍረት ነው? እያለችም እንደተለመደው ጥሩ ምላሽ ልትመልስላት አልፈለገችም። ከብሩኬ እንደ ዋዛ ከቤት ወጥቶ መቅረትም በቅድስት አእምሮ ላይ ብዙ መላምቶች እየተደረደሩባት ነው። አንደኛው ምናልባትም ሌላ ሴት ፍለጋ ሄዶ ይሆን እንዴ? ሌላኛው ደግሞ ምን አይነት ችግር ቢያጋጥመው ይሆን? እንዲህ እንደ ዋዛ ቤቱን ትቶ ይህን ያህል ሶስት ቀን ወጥቶ አድሮ አያውቅም። ምን አጋጠመው እያለች ብቻ ለብዙ ብዙ ጭንቀትና ድባቴ ተዳርጋለች። ሆኖም ይህንን ተከትሎ ምናልባትም እኮ እናት ሊያመጣልሽ ይሆናል በሚልም ለምሳሌ ነግራታለች። ምሳሌም በእርግጥ እናቴ ሃይማኖት ናት፣ ነገር ግን እናት ካመጣሊ ደግሞ ደስ ይለኛል በማለት ስትመልስላት ቅድስት ግን ደስ አላላትም ነበረ። ከኔ ውጭ ሌላ እናት እንዳታስቢ በማለትም ለምሳሌ እየነገረቻት ነበረ። እናቴ በጣም እኮ ነው ወድሽ ከዚህ በኋላ እማያንች ነሽ እያለችም እንደተለመደው ከዚህ በፊት ስትመኘው የነበረው ስለሆነ ምሳሌ በጣም ደስ ብሏታል። በዚህ ሁኔታ ግን አባቷ እንደዋዛ ወጥቶ ስለቀረባት በሌላ በኩል በጣም ትጨናንቃለች። ዳጣ ለሞገሴ ስልክ በመደወል ለጊዜው ከዝና አይን ቢሰወሩም ግን የበለጠ መሸሽ እንዳለባቸው አሁንም እያስጠነቀቀቻቸው ነው። ምክንያቱም ዝና የሚያገኛቸው ከሆነ እጅግ በጣም አደጋ አለው። አሁንም ቢሆን ሌሎች ሰዎችን በማስተማራት እየተከታተላችሁ ነው በማለትም ነግረዋለች። ሆኖም ሞገሴ ለጊዜው ሩቅ ቦታ እንዳለና ዝና በቀላሉ ሊያገኛቸው እንደማይችልም ገልጾላታል። ማህሌትና ዝናም ተገናኝተው አሁንም ሉላ ጠፍታው ስለሰነበተችና እንዲሁ በቀላሉ ሊያገኛ ስላልቻለ በጣም ተናዷል። ምን ላደርግ ይላታል። እንግዲህ ምን ማድረግ እችላለሁ? እኔም መጥቼ ልህ ነበር እድሉን አልተጠቀምክበትም በማለት እንግዲህ በፍቅር አብረው ለማደር ፈልጋ ነገር ግን በሱ ተቀባይነትን ስላላገኘችም ሆኖም በእስከ መጨረሻ በጨለማ ቤቷ መመለሷን እያስታወሰችም ልትናገረው ፈልጋለች ወዲያ በህይወቱ አንድ የሚወዳት ሉላ ብቻ እንደሆነችና እወድሃለው ስትለኝ ስትስቅ ስትሳለቅ እጅግ በአይነ ህሊናዬ እየተመላለሰብኝ ነው። ሆኖም እሷን አጥቼ የኔ ያህል ሰዓት እንኳን መቆየት አልችልም ነበረ። ዛሬ ግን ይኸው ጨከነችብኝ በሚልም ሉላን በቀላሉ ሊያገኛ ስላልቻለ በጣም ተበሳጭቷል። በዚህ ሁኔታ ተናዶ እንግዲህ የበቀል ጥጉን ያሳየባቸው ዘንድ ቅድስትና ምሳሌ ወደ ውጭ ወደ መዝናኛ ቦታ በሚሄዱበት ሰዓት ርቀት ታያቸው ስለነበረ ያው ልህ ቅድስትና ምሳሌ እየሄዱል ነው ሄድና እነሱን አግታቸውና በሚስት ተደራደር በማለትም እንደተለመደው ወይዘሮ ማህሌት መጥፎ ምክሯን ለግሳለች። ሆኖም በስከ መጨረሻ ዝናም አሁን የማህሌትን ምክር በመስማት ቅድስትና ምሳሌን እየተከታተላቸው ለመያዝ እየሞከረ ነው። ታዲያ ፊት ለፊት ሩጠው ተገጣጥመው ምሳሌ በጣም ፈርታ ስለነበረ ከጀርባ እንድትሆንና ፖሊስ ጠርታ ልታስይዛቸው እንደምትችልም ቅድስት ተናግራለች። እንዳትቀርቡኝ አሁኑኑ ፖሊስ እጠራለሁ በማለት ስልኳን አዘጋጅታለች። እርግጥም ከዚህ በፊት ማህሌት በቅድስት ላይ ሌላ ችግር የምትፈጥር ከሆነ ለእርሷም አደጋ እንደሆነና ፈርማ እንደወጣችም የምናስታውሰው ነገር ነው። ታዲያ ዛሬ ላይ ማህሌት ፖሊስ ሲጠራባት ወደኋላ እያፈገፈገች ነበረ። ራሱ ዝናም ቢሆን ዝና ማህሌትን በወንጀል እጇ እንዲጨመለቅ እንጂ ራሱ ወንጀለኛ እንዲሆን ፈቃደኛ አይደለም። ታዲያ በቅድስትና በምሳሌ ላይ ምን ያህል ቆራጥ ሆኖ እነሱ ላይ እርምጃ ሊወስድ ይችላል? ማለትም እነሱን የሚያግት ከሆነ ማህሌትም ቢሆን ከተጠያቂነት ስለማታመልጥ ትፈራለች፣ ወደኋላም ትሸሻለች ብዬ አስባለሁ። ምክንያቱም ከዚህ በፊት ፈርማ ስለወጣች ግዴታ ሁለተኛ እንደዚህ አይነት ስህተት የምትገባ ከሆነ ድሜ ዘመኗን ዘብጥያ የምታሳልፍ ይሆናል። ማህሌት አሁን ላይ ቆም ብላ ካላስበችና ወደኋላ ካላፈገፈገች በስተቀረ ቅድስትና በምሳሌ ላይ የተሳሳተ ውሳኔ ከወሰኑ ለራሳቸውም አደጋ ነው ብዬ አምናለሁ። ለማንኛውም የዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮስ ምን አዲስ ትዕይንት እንመለከታለን? ምሳሌና ቅድስት ያመልጣሉ ወይስ ይያዛሉ? እናንተን ግምት እንድታስቀምጡልኝ ስል ለዛሬ እዚሁ ተሰናብትኳችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ ባይ